ሰላም ስጥልን። ከ1888 የዕለቱ መረጃዎችን ይዘመተናል። በመጀመሪያም ዋና ዋናዎቹን መቀሌ በከበባ ውስጥ እንድትገባ ተደረገ ተባለ። የፋሽስቱ አገዛዝ ዋና ተላላኪና ህዝብን በድሮን ሲያስጨፈጨፉ የነበሩ የደቡብ ወሎ ዞን ወረባቡ ወረዳ ዋና አስተዳዳሪ ከነ ባልደረቦቻቸው እርምጃ ተወሰደባቸው። ኦሮሞማው ሽመልስ አብዲሳ በሸገርና በሞጆ ከተሞች ህጋዊ ቤቶችን ጭምር ማፍረሱን እንደቀጠለ ነው ተባለ። የአማራ ፋኖ ወሎ እዝ መክት ጦር ሰንጥቅ ክፍለ ጦር 27ተኛ ዙር ምልምል ፋኖዎችን አስመረቀ። ወደ ዝርዝሩ አልፈናል። መቀሌ በከበባ ውስጥ እንድትገባ ተደረገ። የትግራይ ክልል ዛሬ ምሽት ከባድ ነገር ይፈጠራል በሚል በአፋር ኮማንዶ እና ሄሊኮፕተር እንዲዘጋጅ መደረጉን የ1888 ሬዲዮ የአይንማኞች ገልጸዋል። ይህ ኃይል አካባቢውን እንዲከብ የተደረገው ምናልባትም እነጌታቸው ረዳና ቡድኑን ለማዳን እቅድ ከመያዙ ጋር ሳይሆን እንደማይቀርም የአይንማኞች ገልጸዋል። በመቀሌ ህወሀት ከተለያዩ ክፍሎች የተወጣጡ ልዩ ስልጠና የወሰዱ የህወሀት ኃይሎች በመቀሌ ዙሪያ በሶስት ስፍራ እንዲያርፉ መደረጋቸውም አመልክተዋል። ሱዳን ላይ ሰልጥኖ ተዘጋጅቶ እንዲቀመጥ የተደረገው የህወሀት አርሚ ሰባ የሚባለው ኃይልም ማምሻውን ወደ ሁመራ አቅጣጫ በብዛት እንዲጠጋ መደረጉንም የ1888 ሬዲዮ የአይንማኞች ገልጸዋል። ከ80 በላይ ተሽከርካሪዎችን ይዞ እንዲጠጋ የተደረገው ይኸው ኃይል በተሽከርካሪዎቹ መሳሪያ ሳይጭን አልቀረም ሲሉ ግምታቸውን አስቀምጠዋል። በዚህ ደረጃ ኃይል እየተዘጋጀ ባለበት ሁኔታ ውስጥ ሌተናል ጀነራል ዮሐንስ መዲድ፣ ጀነራል ማዕሾ እና ጀነራል ምግበ ኃይሌ ከኃላፊነት ማንሳቱን ከአራት ቀናት በፊት የአዲስ አበባ ቆይታውን አጠናቆ የተመለሰው ጌታቸው ረዳ ይፋ አድርገዋል። የኦህዴድ ኃይል አፋር ያስገባው ኮማንዶ ጌታቸው ረዳን አሁን አግጀዋለው ካለው ከእነዚህ ሰዎችን ለመታደግ ነው ሲሉም አክለዋል። ጀነራሎቹ ደግሞ በሰራዊቱ ውስጥ ተቀባይነት ያላቸውና እርምጃ ይወስዳሉ ተብሎ እየተጠበቁ መሆኑን ለዚህም ስጋት ዋናው ምክንያት መሆኑንም የ1888 ሬዲዮ ምንጮች ተናግረዋል። እናም በዚህ ሁሉ ውጥረት ውስጥ ባሉበት ሁኔታ ውስጥ ማምሻውን ጀነራል መዲድ መቀሌንና የባለስልጣናትን ቤት በሰራዊት ማስከበቡን የ1888 ሬዲዮ የዓይን እማኞች ተናግረዋል። የፋሺስታዊ አገዛዙ ዋና ተላላኪና ህዝብን በድሮን ሲያስጨፈጭፉ የነበሩ የደቡብ ወሎ ዞን ወረባቡ ወረዳ ዋና አስተዳዳሪ ከነ ባልደረቦቻቸው እርምጃ ተወሰደባቸው። የአማራ ፋኖ በወሎ ቤተ አማራ የምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር አራተኛ ሻለቃና የልጅ ኢያሱ ኮር ራስ አሊ ክፍለ ጦር አንደኛ ሻለቃ የወረባቦ ወረዳን ዋና አስተዳዳሪና ሌሎች የወረዳው አመራሮች ከነአጃቢዎቻቸው መደምሰሱን ገልጿል። የስርአቱ አገልጋይ ካድሬ ቡድን በወረባቦ ወረዳ ልዩ ቦታው ጠቢሳ በተባለ አካባቢ ማህበረሰቡን በመሰብሰብ ግብር እንዲገብሩ የሀሰት ፖለቲካ ሲደ። ተኩስ ሲያሰማ የነበረው የደቡብ ወሎ ዞን ወረባ ወረዳ ዋና አስተዳዳሪ ፈንታው ከበደን ጨምሮ ሌሎች የብልጽግና አመራሮችና ያገዛዙ ተላላኪዎች በጀግኖቹ በተተኮሰ መብረቃዊ ጥቃት እስከ ወዲያኛው መሸኘታቸውን ፋኖ አረጋግጠዋል። በዚህ ውጤታማ የደፈጣ ጥቃት ዋና አስተዳዳሪውን ጨምሮ በርካታ ሆዳደር ሚሊሻና ባንዳ አድማ ብተና ሲደመሰስ በርካታ የነፍስ ወከፍ ክላሽ ከነ ተተኳሹ መማረክ ተችሏልን ብሏል። የአማራ ፋኖ ህዝባዊ ድርጅት ምክትል ሊቀመንበር እና ወታደራዊ አዛዥ ኮሎኔል ፋንታሁን ሙሀባው የሚከተለውን መልእክት አስተላልፈዋል። ሰሞኑን ፀሐይ ሞጫ የነበረውን ሰምታቸዋል። ወገን ጤና ላይ አራት ሻለቃ ጦር መመታት በሚገባው ልክ ተመቶ ተበታትነዋል። 27 መኪና ይዞ መጣ። ሁለት መድፍ፣ 3 ዙ ሞርተር፣ ዲሽቃ መትረየስ ይዞ መጣ። እሱንም ደን አድርገን መተነዋል። ጦርነት ነው። ወታደር የነበራችሁ ታውቃላችሁ። እሱ አይደለም እኛን የጎዳን ወንድሞቻችን በምን ላቸው ሰዎች የተደረገው አሳፋሪ ነገር ነው ሲሉ ኮርኔሉ ተናግረዋል።

ሽመልስ አብዲሳ በሸገርና በሞጆ ከተሞች ህጋዊ ቤቶችን ጭምር ማፍረሱን እንደቀጠለ ነው። የሸገር ከተማ አስተዳደር በባለፈው ጊዜ ሁሉም የማይመጥኑ ቤቶች ይፈርሳሉ ባለው መሰረት የድሃ ቤቶችን ማፍረስ ጀምረዋል። ድሃን የሚጸየፈው እና ከተሜን የሚያሳድደው የብልጽግናው አገዛዝ በየአቅጣጫው የዜጎችን ቤት ማፍረስ ዋነኛው ስራው አድርጎታል ተብሏል። ከዚህ ቀደም ቤታቸው ያፈረሰባቸውን ሰዎች ህጋዊ ድሃ አድርገናቸዋል ያለው የሸገር ከተማ አስተዳደር ለገጣፎ ከአባ ኪሮስ 3 ኪሎ ሜትር አካባቢ ወረገኑ ገወሳ የሚባል ሰፈር በመደዳ ለማፍረስ ቄሮዎችን አሰማርቶ ቀለም እየቀባ ነው ተብሏል። ነዋሪዎቹ ከከተማው ሸሽተን ኪራይ ይቀንሳል በሚል ነበር የገባ ነው። የቤት ባለቤቶችም ጥሪታችንን አራግፈን ነበር የገዛ ነው። ከዚህ በኋላ ከሀገራችን የት እንሄድ ሲሉ ይጠይቃሉ። በተመሳሳይ በሞጆ ከተማ ጨረቃ ቤት በማለት በአንድ ቀበሌ ብቻ ከአራት መቶ በላይ የሚሆኑ ቤቶችን ለማፍረስ የቀበሌ አመራሮች ቀይ ቀለም እየቀቡ እንደሚገኙ እየተገለጸ ነው። ነገር ግን እነዚህ ቤቶች ከአዋጅ በፊት የተሰሩ ማለትም ሁለት ሺ አራት እና ከዛ በኋላ ሲሆኑ ካርታ ወጥቶላቸው ህጋዊ ይሆኑ የተባሉ ነበሩ ሂደቱን ተጀምሮ ነበር የሚሉት አስተያየት ሰጪዎች፣ ይሁን እንጂ ከ2005 ወዲህ ያሉ ቤቶችን ለኢንቨስትመንት ተፈልገዋል፣ ሞጆ ደረቅ ወደብ ለወጣቶች መዝናኛ ሊሰራበት ነው በማለት ቤታቸው እየፈረሰባቸው ነው። ህዝቡንም ምትክ እንሰጣለን፣ ተደራጁ በማለት አፍርሰው ቦታውን ግን በሙስና ለግለሰብ መርተውታል። ህዝቡም ያለአቅሙ ተከራይቶ በችግር እየኖረ ነው ያሉት ነዋሪዎች አሁንም እነዚህን ለማፍረስ እየተዘጋጁ ይገኛሉ በማለት አማረዋል። ይሄም ህዝቡ ችግርተኛ ህዝብ ነው፣ በዚህ ኑሮ ውድነት ብዙ የለፋበት መኖሪያ ቤቱንም ቢያጣ ምን ሊሆን እንደሚችል ግልጽ ነው ሲሉ አብራርተዋል። አናብስቶቹ ስናናባጅሚ ብርጌድ ጠላትን ሲያርበደብዱ ውለዋል። የነሞታይ ፍሬ ማክቤል ዳኝ እና አስር አለቃ ባለው ጊዜ ወንዴ ጦር ስናን አባጅሚ ብርጌድ የብርሃኑ ጁላን ጦር በከበባ ቆርጠው ሲረፈርፉት ውሏል። በዛሬው እለት ያገዛዙ ጦር በማናለበኝነት የማህበረሰቡን ዛፍ ለመመንጠር በከተማ ጫፍ ሲንቀሳቀስ ጀግኖቹ በቆረጣ ገብተው አይቀጡ ቅጣት ቀጥተውታል። በተለምዶ ደበደቦ ተብሎ በሚጠራው አካባቢ በነበረው ቀጠና በማዕበል ቁጥር ሁለት እና አበረ ልዩ ሻለቃው ያገዛዙ ሰራዊት ከባድ ኪሳራ የደረሰበት ሲሆን በታችኛው ቀጠና የደማን በማዕበል ቁጥር አንድና ፋሲካው ሻለቃ አገዛዙ ላይ ከባድ ሽንፈት አድርሰዋል። በሽንፈቱ የተበሳጨው የአገዛዙ ጦርም ወፍጮ ለማስፈጨት ከገጠር ወደ ከተማ የገቡትን ንጹሃንን በብስጭት በቡጢ ሲነርቱ ውለዋል። በውጊያውም አራት የጠላት ኃይል ተገለዋል። ይህ በእንዲህ እንዳለ አንደኛ ይመኑ ደሴ፣ ሁለተኛ ስማናው እንዳለው፣ ሶስተኛ ልጥገበው ቢያብል የተባሉ ሶስት የአገዛዙ የመረጃ ደህንነት አባላት በስናን አባጅሜ ብርጌድ በቁጥጥር ስር ውለዋል። የአማራ ፋኖ ወሎ እዝ መክት ጦር ሰንጥቅ ክፍለ ጦር 27ኛ ዙር ምልምል ፋኖችን አስመርቋል። በእለቱም የአማራ ፋኖ ህዝባዊ ድርጅት ምክትል ወታደራዊ እቅድና ስትራቴጂ ኃላፊ እና የአማራ ፋኖ ህዝባዊ ድርጅት ጎጃምዝ ፖለቲካ መምሪያ ኃላፊ ኢንጂነር አሻግሬ ባዬ የሚከተለውን መልእክት አስተላልፈዋል የአማራ ህዝብ በጅምላ እየጨፈጨፈና እያዋረደ ያለውን ገዳይ ስርዓት ለመደምሰስ የህዝባችንን ክብር ለማስከተል ዝግጁ ሆናችሁ ከሶስት ወር ያላነሰ ስልጠና ወስዳችሁ ለዚህ የምረቃ ስነ ስርዓት የደረሳችሁና ምንም ሳይሟላላችሁ ረሃቡን ጥማቱንና ብዙ ችግሮችን ተቋቁማችሁ ያሳሰጠናችሁ አሰልጣኞቻችን በታላቁ የአማራ ህዝብና በአማራ ፋኖ ህዝባዊ ድርጅት ወሎ እዝ ስም እንኳን ደስ አላችሁ ማለት ፈልጋል። ውድ የዛሬ ተመራቂዎች እንደሚታወቀው አማራ በአማራነቱ ስርዓት መር በሆነ መንገድ ሲሳደድ፣ ሲፈናቀል፣ ሲታሰር፣ ሀብት ንብረቱ ሲወድምበትና ሰዋዊ መብቱ ተጥሶ ሲገደል መቆየቱ ይታወቃል። በመሆኑ ይህንን ተረታችሁ የአማራ ህዝብ ነፃ ለማውጣት ሀገራችን ኢትዮጵያን የቀደመ ክብሯን ለማስቀጠል ወስናችሁ የአማራ የስነ ልቦና መጠሪያና የወል ስም የሆነውን የፋኖ አደረጃጀት በመቀላቀላችሁ ኩራት ሊሰማችሁ ይገባል። ከ1888 የዕለቱ መረጃዎች እነዚህ ነበሩ። ሰላም። 1888 የአማራ ድምፅ ሬዲዮ ነው። 1888 የአማራ ድምፅ ሬዲዮ በየዕለቱ በ17640 አጭር ሞገድ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት እስከ 3 ሰዓት የሚሰራጭ የአማራ ህዝብ የትግል ድምፅ ነው።